ዛሬ የአብርሽ ጓደኛ ማለት ነው። አንዴ እዚህ አንዴ እዚያ የሚል የሚወላውል ማለት ነው። ወይ ከአብርሽ አይሆን፣ ወይ ከሩታ አይሆን ማለት ነው። እና መኪና ተገዝቶልሻል፣ ወልቅ ተገዝቶልሻል፣ ለምን ይቅርታና አትቀበይም እያላት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ ብያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ነው እና በመጀመሪያ ደረጃ ሩታዬ በቤት ቁሳቁስ ፈለገች። እኔ ልንገረህ ነው ማለት ነው አብርሽን ስታውቀው እኮ መላጣ እያለ ነው አብርሽ የምታውቀው ማለት ነው። ሩታ ቁሳቁስ ብትፈልግ አብርሽን ጠጋ በላራችሁ ማለት ነው። እናንተ ናችሁ ቁሳቁስ የምትወዱት ንብረትን፣ ገንዘብን የምትወዱት ማለት ነው። ምክንያቱም አንተ ራሱ የአብርሽ ሰራተኛ ማለት ነው። ስምህን መጥራት አልፈልግም። እና ትላንትና እንኳን አንተ ዩቱብ ስትሰራ በአብርሽ ጠጋ ብለህ አሰራም ነበር አብርሽ ድሮ ፌም ሳይሆን ወይም ደግሞ እንደዚህ ብር ሳይቀይረው በፊት ማለት ነው። እናቅሃለ ምን እንደምሰራ እንደነበርክ ማለት ነው። ነገር ግን ዛሬ በህይወቱና በትዳሩን እየገባህ ማለት ነው። እዛ ጋር የፍቅር ጥያቄ ስታቀርብለት ነበርክ እያጨበጨብክ ነበር እና፣ አልነበርኩም እንዳትል እያጨበጨብክ እየጨፈርክ ነበረ። እና አንተ ወዴና ወዲ ከማለትና ከሩታ ህይወት ውልቅ ብላ ብትወጣ ደሞ ስለ ክብር ትላለህ ማለት ነው። በመጀመሪያ ደረጃ እናንተ ለሴት የሚሰጣት ክብር ለናት የሚሰጣትን ክብር ተማሩ ማለት ነው። ሩታዬ እስከዛሬ ሁለት ዓመት ከምናምን ስትኖር አብርሽን አክብራ ክብር ሰታ ለአብርሽ ዝቅ ብላ ማንነቷን ሴትነቷን አርክሳ በውሸትም ቢሆን ማለት ነው። ያንን ደረጃ የደረሰችው ሩታ ናት አይደል? ማን ነው? ሴጣን ነው እንደዛ የሆነው። ስንት አላማ አውጥታ አክብራ እሷን ብላ ማለት ነው። እሱ ግን ዛሬ ሲያልፍለትና አልፎለት ትልቅ ደረጃ ሲደርስ ደግሞ በዙሪያው ያሉ ሰዎች ማለት ነው፣ እነሱ ናም ነው ሚስቱን ልጁን ትቶ ነው የሄደው ማለት ነው። ሲቀጥል እኔ እንደሚመስለኝ ልጁንም አይወደውም ምክንያቱም አንድ ሰው ልጁን ቢወድ ለልጁ ክብር ቢኖረው ለሚስቱ ክብር ቢኖረው ባለትዳር ወንድ ሆኖ ከሌላ ሴት ጋር እያ ሄደ አይላላጥም፣ አይሳሳምም። እሺ የፍቅር ጥያቄው በአጋጣሚ ነው እንበል፣ ደነገጠም እንበል፣ ወደቀም እንበል ማለት ነው። ትናንትና ምን ይሰራል? ከእሷ ጋር ሌላ ሀገር እየሄደ ማለት ነው እንደዛ አብረው ምግብ ሲበሉ በሁለተኛው ቀን ከሰል ተቀብታ መታ ከእሷ ጋር አብሮ ሲንተከተ ከአብሮ ሲስቁ ማለት ነው ይሄንም በድንገት ነው ባለትዳር ወንድ የሆነ ሚስትህንትታ ልጅህንቲታ ናተ ዝናና ተጫወት እና አንተ መደሰት አለብህ መሳቅ አለብህ ሲባል ብድግ ብሎ የሚነሳ ወንድ ነው። ይሄም አጋጣሚ ነው። ደግሞ ሲቀጥል ውታይም ብለሃለች። በመጀመሪያ ደረጃ አብርሽ አልሞ አቅዶ ይሄንን ነገር ያመጣው ነው እንጂ የፍቅር ጥያቄ በሀገራችን ለብዙ ሰው የፍቅር ጥያቄ ሲቀርብለት አይተናል። አይደለም የፍቅር ጥያቄ ታገብኛለሽ ወይ፣ ቀለበት ታስሮላት እንኳን ሳምንት ሊቀራቸው ሊጋቡ እንደዛ የሆኑ ወንዶች አሉ። ፌንት አንነቀሉ አብርሽ ነው ፌንት የነቀለ የውሸት ፌንት። አብርሽ ደግሞ ሁሌ ነው ፌንት ምነቅለው። በልጅነቱ ጀምሮ ሐኪም ቤት መግባት ይወዳል። ይሄ የሩታ ጉዳይ አይደለም ማለት ነው። በመጀመሪያ ደረጃ ቤትኛችሁም ሴቶች ስትመጣ እውነት ለመናገር ቤተሰቦች ይውስቲ አብርሽ ብዙ ሴቶች አምጥተዋል ማለት ነው። ብዙ ሴቶች በብዙ ሴቶች መሃል ሩታን እንደ ሄርሜላ በሄርሜላ አጠገብ ዝቅ ከፍ ያረጋት ጊዜ አለ። በአሁን ሰዓት ማለት አብርሽ ማለት እኮ እኔ እንጃ ምን እንደነካው ምን እንደሆነ አላውቅም። ሄርሜላ አጠገብ እንዴት ነው ሩታን ከፍ ዝቅም ያረጋት ማለት ነው። ሩታን እንኳን ስሰድባት፣ እጇን ስዘረዘራባት፣ ለባልሽ ክብር የለሽም አታከብሪም ብላ እንኳን መልስ ስሰጣት አብርሽ ቆሞ ያገዛው ለማን ነው ለሄር ሊላ ነው እንጂ ለሚስቱ አይደለም። እሱ ሚስቱን ቢያከብር ሩታም ታከብረዋለች። እኔ አንድ ሰው ካላከበረኝ ተነስቶ እኔን ክብሬን ሳይጠብቅልኝ እኔን ቢዘቀዝቀኝ ወይም አንድ ነገር ቢያደርገኝ እኔም ለዛ ሰው ክብር የለኝም። መጀመሪያ ቤቱን ማስከበር የሚችል ወንድ ልጅ ነው እንጂ ሴት ልጅ አይደለችም። መቼ ነው አብርሽ ለሩታ ክብር ሲሰጣት? ክብር አልሰጥም ያለችበት ጊዜ የትኛውም ታይም እኔ አይቼ አላቅም ማለት ነው እና ክብር ቢሰጣት ክብር ትሰጠዋለች ሲያከብራት እሷም ታከብረዋለች ማለት ነው እና አንተ ደግሞ ክብር ክብር ክብር አትበል ማለት ነው ክብርህ ዝቅ ይበልና ማለት ነው አንተ እንደውም ክብረ ቢስ ነው ክብር የለህም ማለት ነው ምክንያቱም ወዲና ወዲ ነገር እያመላለስክ ነው ማለት ነው ደብዳቤ ምናምን ይላል እንዴ ደብዳቤ ሲቀጥል ማን እንደጻፈው እና ማን እንደላከው እራሳችሁ ታውቃላችሁ ማለት ነው አታስመስሉ ማለት ነው አንቺ ገፋሹ አንቺ ሩታ እንደውም እኮ በጣም ትግስተኛ ናት በጣም በትዕግስት ነው ያለፈችው። ሩታን ማለት ነው። አብርሽን እኔ እንጃ። ሩታ ጀግና በመሆኗ ጠንካራ በመሆኗ ነው እንጂ በትዕግስት ያለፈችው ማንኛውም ሴት አታልፈውም። ማንኝ የትኛችንም ብንሆን እንደ ሩታ አይነት አብርሽ እንደዚህ አይነት ግፍ ሲሰራ፣ ዛሬ መከራ ነገ ያፈሳል። በነገራችን ላይ አብርሽን መምከር ማለት ድንጋይ ላይ ውሃ ማፍሰስ ነው ማለት ነው። ዛሬ ሺ ይላል ነገ ሌላ ድርጊት ነው የሚያደርገው። ሩታ ከወለደች በኋላ ስነ ስርዓት ይዞ በክብር ሲመጣ ሩታ ከለከለችው? እንዲህ ሚስቱን እኮ ልጁን እኮ እንዲ ያይኳል ከለከለችው። ማ በስነ ስርዓት ተደብቆ ሲመጣ እንደፈለገ አይቶ ይሄዳል አይደል። ነገር ግን ክብር ባይኖርስ በቃ እንደ ማንኛውም የትኛውም ዘሎ እየገባ ግቢ ውስጥ እየረበሸ ነው እንጂ የከለከለችው። በመጀመሪያ ደረጃ እኮ ሩታ አልከለከለችውም። በፍቅር ሲመጣ በፍቅር አይቶ ልጁ ነበር የሚሄደው ማለት ነው። እና በመጀመሪያ ደረጃ አንተሙን አብርሽም ይሁን ለሴት ልጅ ክብር እንዴት እንደሚሰጥ ልመዱ ማለት ነው። እየመጣችሁ ልጅቷን? ቁስቁስ፣ ያን ውጪ፣ ያን ግቢ አትበሏት ማለት ነው። እንዴ፣ ሩታ ኮ ሄር ሜላትን ብቻ አይደለም እኮ ያሰለፈችው። ተወጂዋለሽ እንዴት አልጠየቅሽም? ለምን ትጠይቀዋለች እንዴት አድርጋ ነው የምጠይቀው ማለት ነው? እሱ ወዶ ፈቅዶ ትላንትና ከህይወቴ ውጪ ባላት፣ በማግስቱ ሂዶ ገና የፍቅር ጥያቄ ስትቀርብለት ከህይወቴ ውጪ ያላታ። ግን ትላንትና አይተናል እኮ ከእሷ ጋር መልሶ። ምን እንደሚሆን እንዴት እንደሚላላጡ ማለት ነው። በመጀመሪያ ደረጃ አብርሽ ከህይወቱ ምን አለ፣ የሆነ ነገር የተሰራ ነገር አለ። አብርሽ ከሄርሜላ ማይለይበት ምክንያት አለው የራሱ የሆነው ማለት ነው። እና ወንድ ልጅ ሲሆን ደግሞ ትዳሩን አንተ አይደለም የምትኖርለት እናንተ ጓደኞች አይደለም የምትኖሩለት። እና ከውሽሚት ጋር መንዘላዘል ትቶ ሚስቱ ካልሆነች ሴት ወዲ ወጣ መዝናናት ምናምን ትቶ መጀመሪያ ትዳሩን ማሳመር ግድ ይለዋል ማለት ነው። ይሄ የአብርሽ ፍላጎት ነው። ለምን አብርሽ ነው እንጂ ትዳሩ የሚኖረው እናንተ አይደላችሁም። ትዳሩ በአንተ ቦታ መጥቶ ተከራክሮ መልስ ሰጥቶ ይቅርታ ጠይቆ አበድይሻለው እንደዚህ ያርግ ያለው እና የፍቅር ጥያቄ ስታቀርብልኝ አላቅም ነበር ጓደኞቼ ናቸው ብሎ መልስ የሚሰጠው አብርሽ ነው እንጂ እናንተ አይደላችሁም። አንተ ምን ቤት ነህ? ነገሽ ይላንተ ብላ ታረቀች። እቺ ልጅ ወደ ትዳሩ ዋገባች። መልሶ ቢሰብራትስ አንተ እኔ የነበረ ታረኩ ልትላት። እናንተ እንደውም እውነት ትክክለኛ ጓደኛ ከሆናችሁ ካብርሽም ከሩታ ህይወት ውጡ። ያችን ውሽሜትን ይዛችሁ እናንተ አግባት። እናንተ ባለ ትዳር አይደላችሁ ማለት ነው። አንተ ስለ ፍቅር ጥያቄ ስላቀረበችለት ለሩታ አይደንቃት አይሙቃት። እሱም አላከበራትም፣ እሷም ክብር አልሰጠችው ማለት ነው። ያ ክብራት ታከብረዋለች፣ ማለት ነው። እናንተ ክብረ ቢስ ናችሁ ሲቀጥል ማለት ነው። ሩታ አልሰበርም ስላላችኋት ነው ብዙ ብዙ ነገር የምታመጡት ምታወርዱት ማለት ነው። የሚኖሩት አብርሽና ሩታ ናቸው እንጂ የሚከራከሩት የሚታረቁም ከሆነ መታረቅ ካለባቸው መነጋገር ካለባቸው፣ አንተ እንዳማላጅ አንዴ ደብዳቤ ታመጣለህ፣ አንዴ የአብርሽ ጋር የትክ ከእነሱ ጋር ትጨፍራለህ፣ አንዴ ከውሽ የሚትጋር ትሆናለህ። አንተ ራሱ ከሩታ ህይወት ውጣ። ልቀቃት ማለት ነው። ይድ ከውሽ ሚድጋ ማለት ነው። እና ራሱን ጥፋቱ ሳያስተካክል እኔ ደከመኝ። ልክ ምን ልምን በላችሁ እኔ እንጃ። አረ ብዙ ነገር ያብሽ ነገር ተወርቶ እንኳን አያልቅም። እና አፈህን አትክፈትባት እየመጣ ማለት ነው።